ብዙ ሰው የማያውቀውን ነገር ልንገራችሁ። የስጋ ደዌ በሽታ አምጪ መንስኤው ምንድን ነው? የምታውቁ ከሆነ ግን ኮሜንት ላይ ያስቀምጡልኝ። የስጋ ደዌ የምንለው ተላላፊ የሆነ ቆዳን፣ የነርቭ ስርዓትን፣ አይንን፣ የላይኛው የመተንፈሻ አካላትን፣ የዘርፍሬን እና መገጣጠሚያን ሊያጠቃ የሚችል በተለይ በተለይ ደግሞ እንደ ሀገራችን ባሉ ታዳጊ ሀገሮች ላይ በብዛት የሚስተዋል በሽታ ነው። አንድ ሰው በስጋ ደዌ በሽታ ከተያዘ በኋላ በአማካኝ በአንድ አመት ጊዜ ውስጥ የበሽታዎቹ ምልክቶች ማሳየት የሚጀምር ሲሆን ነጣ ነጣ ወይም ቀላቀላ ያሉ የቆዳ ምልክቶች ፊት እና ጆሮ አካባቢ ህመም የሌለው እብጠት፣ የቆዳ ላይ ስሜት ወይም ሰንሴሽን መቀነስ ወይም ማጣት፣ እጅና እግር አካባቢ የመደዘዝና የመጠዝጠዝ አይነት ስሜት፣ የአይን ቆብ ፀጉር መቀነስ፣ የአይን ሽፋሽፍትና ጡንቻ መድከን፣ የቆዳ ማቃጠል፣ የአፍንጫ መደፍጠጥና ህመም የሌለው የእጅ ወይም የእግር ቁስል ካለ እነዚህ የስጋ ደዌ በሽታ ምልክቶች ሊሆኑ ስለሚችሉ በጊዜ ወደ ሐኪም ቤት መሄድ ያስፈልጋል። በሽታው መኖር አለመኖሩን ደግሞ በቀላሉ በላብራቶሪ እስኪን ስሚር በመስራት ማረጋገጥ ይቻላል። መተላለፊያው ደግሞ የስጋ ደዌ በሽታ ያለበት ሰው በሚያስልበት ወይም በሚያስነጥስበት ጊዜ ከአፍ ወይም ከአፍንጫ በሚወጡ ጥቃቅን ጠብታዎች ወይም ደግሞ በሽታው ካለበት ሰው ጋር በጣም ለረጅም ጊዜ የቆየ እና ተደጋጋሚ የሆነ ንክኪ ካለ ሊተላለፍ ይችላል። የስጋ ደዌ በሽታ ካልታከመ ለአይነ ስውርነት፣ ለነርቭ መጎዳት፣ ለእጅና እግር ማጠር እንዲሁም ሽባ መሆን እንዲሁም ደግሞ ለስንፈተ ወሲብና ኢንፈርቲሊቲ ሊዳርግ ይችላል። ወደ ጥያቄያችን ስንመለስ የስጋ ደዌ በሽታ በፈጣሪ ቁጣ፣ በእርግማን፣ በኃጢአት የሚመጣ ሳይሆን ማይክሮባክቴሪየም ሊፕሬ በተባለ ባክቴሪያ የሚመጣ ኢንፌክሽን ነው።